በአፍሪካ ያለው የውጭ እርዳታ ሙሰኛን ከማብዛት ውጭ ውጤታም አልሆነም። ለመሆኑ የመሬት መንቀጥቀጥ እንደምን እርግማን ሊሆን ቻለ? ይህም ሰዎችን ሟችነታቸውን ዋነኛ የጥፋት ምንጮች በመሆናቸው ነው። እርዳታ ወደ ልማት አያመራም። ሰላም፣ እንደምንሰንበታችሁ ውድ ተመለካዮቻችን። በዛሬው የአስገራሚ ጥንቅር ፕሮግራማችን የመሬት መንቀጥቀጥ እርግማን ወይስ በረከት በሚል ርዕስና እንዲሁም የእርዳታ ድርጅቶች ጥቅምና ጉዳታቸውን በጥልቀት እናያለን። ለመሆኑ የመሬት መንቀጥቀጥ እንደምን እርግማን ሊሆን ቻለ? ይዞት የመጣው ድብቅ በረከትስ? የመሬት መንቀጥቀጦች በአጥፊ ኃይላቸውና በሚያደርሱት ውድመት ምክንያት በአጠቃላይ እንደ እርግማን ይቆጠራሉ። ነገር ግን በአንዳንድ ፍልስፍናና የሃይማኖት አመለካከቶች ውስጥ እንደ በረከት ሊታዩ ይችላሉ። ይህም የተፈጥሮ ኃይልን ለማስታወስ ለለውጥ ቀስቃሽ ፈጣሪዎች ወይም ለመንፈሳዊ ነፀብራቅ እድሎች ሆነው ያገለግላሉ። የመሬት መንቀጥቀጥ እንደ እርግማን የሚቆጠርበት ምክንያቶች ዋነኛ የጥፋት ምንጮች በመሆናቸው ነው። መንገዶችን፣ ወደቦችን፣ የኃይል ማመንጫዎችን፣ ቋሚ ንብረቶችን ያወድማሉ፣ አቅርቦትን ያበላሻሉ። የመሬት መንቀጥቀጥ መሰረተ ልማቶችን፣ ቤቶችንና የንግድ ስራዎችን በስፋት ያወድማሉ ይህም ሰዎችን ወደ መፈናቀል ከፍ ሲል የአካል ጉዳትና ሞትን ያስከትላል። የኢኮኖሚ ተጽዕኖ ከመሬት መንቀጥቀጥ በኋላ የወደመውን የመሠረተ ልማት መልሶ የመገንባት ዋጋ በጣም ትልቅ ወጪ ሊሆን ይችላል። በዚህም የአካባቢና የሀገር ኢኮኖሚ ላይ ተጽዕኖ ያሳድራል። የስነ ልቦና ጉዳት ከመሬት መንቀጥቀጥ ጋር ተያይዞ ያለው ፍርሃት፣ ጭንቀትና ኪሳራ በግለሰቦች እና በማህበረሰቦች ላይ ዘላቂ ስነልቦና ተጽዕኖ ሊኖረው ይችላል። የመሬት መንቀጥቀጥ ማህበረሰቦችን በመሰረተ ልማታቸው ልምዶቻቸውን እንዲገነቡና የአደጋ ዝግጁነትን እርምጃዎችን እንዲገመግሙ ሊያነሳሳቸው ይችላል። እንደ ሃይማኖት እና የፍልስፍና ሰዎች ደግሞ የመሬት መንቀጥቀጥ ለመንፈሳዊ ነጸብራቅ እድሎች አድርገው ይተረጉሙታል። ይህም ሰዎችን ሟችነታቸውን የእምነት አስፈላጊነትን ያስተውላሉ ብለው ያስተምራሉ። የመሬት መንቀጥቀጥ ጥቅሞች የመሬት መንቀጥቀጥ በመሬት ቅርፊት ውስጥ የተገነባው ውጥረትንና ግፊትን ለማስታገስ ይረዳል። ይህም ትልልቅና የበለጠ አስከፊ ክሰቶች እንዳይከሰቱ ይከላከላል። ምድርን የተረጋጋ ውስጣዊ ሁኔታ እንድትጠብቅ ይረዳል። የአፈር መበልጸግ፣ የመሬት መንቀጥቀጥ መሬቱን ሲሰብረውና ሊፈታው ይችላል። ይህም የበለጠ ዘልቆ የሚገባውና የተሻለ ውኃ ሰርጎ መግባትና የንጥረ ነገር ምግብ ስርጭትን እንዲኖር ያስችላል። ይህ በረጅም ጊዜ የግብርናና የእጽዋት እድገት ሊጠቅም ይችላል። የማዕድን ሀብት ተገላጭነት የመሬት መንቀጥቀጥ ጠቃሚ የሆኑ ማዕድናትን እንደ ዘይትና የተፈጥሮ ጋዝ ክምችቶችን ወደ ላይ ሊያመጣ ይችላል። ይህም በቀላሉ ለማውጣት ምቹ ያደርገዋል። በመሬት መንቀጥቀጥ ምክንያት የሚፈጠሩ ስንጥቆች ከመሬት በታች ያሉ አለቶች እንዲፈጠሩ ስለሚያደርግ የከርሰ ምድር ውሃ ወሳኝ ምንጮች የሆኑትን የውሃ ማጠራቀሚያዎችን መሙላት ያስችላል። በመሬት መንቀጥቀጥ የሚመነጩ የመሬት መንቀጥቀጥ ሞገዶችን በመመርመር ስለ ምድር አወቃቀር እና ስብጥር ጠቃሚ መረጃ ይሰጣል። ይህም ሳይንቲስቶች የፕላኔቷን ውስጣዊ ክፍሎች በተሻለ ሁኔታ እንዲረዱ እና የወደፊቱን መሬት መንቀጥቀጥ እንቅስቃሴ እንዲተነብዩ ያግዛል። የቴክኖሎጂ እድገት። የቴክኖሎጂ እድገትን አስመልክቶ የኢንጂነሪንግ ኤክስፐርቶች ስለ መሬት መንቀጥቀጥ እንደሚሉት ከሆነ የግንባታ ደንቦችና የግንባታ ቴክኒኮችን እድገትን አምጥቷል። የቴክኖሎጂ እድገቶችን አስመልክቶ የኢንጂነሪንግ ኤክስፐርቶች ስለ መሬት መንቀጥቀጦች እንደሚሉት ከሆነ የግንባታ ደንቦችና የግንባታ ቴክኒኮችን እድገትን አምጥቷል። የመሬት መንቀጥቀጥ በሁለተኛ ርዕሰ ጉዳያችን ደግሞ የእርዳታ ድርጅቶች ጥቅምና ጉዳት እንቃኛለን። አብራችሁን ሁኑ። በሀገር ውስጥና ዓለም አቀፍ የእርዳታ ድርጅቶች የተለያዩ የህብረተሰብ ተግዳሮችን ለመፍታት በተለይ በማደግ ላይ ባሉ ወይም በተቸገሩ ወይም በችግር በተጠቁ ክልሎች ውስጥ ወሳኝ ሚና ይጫወታሉ። እንደ ሰብአዊ እፎይታ፣ ልማትና እንቅስቃሴ ላይ ተመርኩሶ በአንዳንድ አካባቢዎች ወሳኝ ድጋፍ ይሰጣሉ። ብዙውን ጊዜ የመንግስት ወይም የግል ሴክተሩ ጥረቶች በቂ ያልሆኑባቸውን ክፍተቶች ይሞላሉ። የሰብዓዊ እርዳታ ድርጅቶች እንደ ረሃብ፣ ጎርፍ ወይም ግጭት ባሉበት አደጋ ጊዜ እና በኋላ አፋጣኝ እፎይታ ይሰጣሉ። ምግብ፣ መጠለያ፣ ሕክምናና ሌሎች አስፈላጊ ቁሳቁሶችን ያቀርባሉ። ማህበራዊ ኢኮኖሚ ልማት በትምህርት በጤና አጠባበቅ በውሃና በንጽህና በኢኮኖሚ ማጎልበት ፕሮጀክቶችን በመደገፍ የኑሮ ሁኔታን ለማሻሻል ይሰራሉ። ብዙውን ጊዜ እንደ ሴቶችና ወጣቶች ባሉ ተጋላጭ ቡድኖች ላይ ያተኩራሉ። ስለ ማህበራዊ ጉዳዮች ግንዛቤ ያሳድጋሉ እና ሰብአዊ መብቶችን ያበረታታሉ። ይህም ለረዥም ጊዜ አዎንታዊ ለውጥ አስተዋጽኦ ያደርጋሉ። የአቅም ግንባታ፣ የስልጠና ግብዓቶችን እና ቴክኒካል እውቀትን በመስጠት በራስ መተማመንና ዘላቂ ልማትን በማጎልበት የአካባቢ ማህበረሰቦችና ተቋማትን አቅም ለመገንባት ያግዛሉ። የእርዳታ ድርጅቶች ድህነትንና ግጭቶችን በመቀነስ ለበለጠ ሰላምና መረጋጋት በአካባቢያዊ ሆነ በዓለም አቀፍ ደረጃ የየበኩላቸውን አስተዋጽኦ ያደርጋሉ። የመንግስት ጥረትን በመደገፍ የእርዳታ ድርጅቶች ልዩ አገልግሎቶችን በመስጠት የተገለሉ ህዝቦችን በማዳረስና የልማት አካሄዶችን በማደስ የመንግስት ጥረትን ማሟላት ይችላሉ። ይህ የአንዳንድ ድርጅቶች የሚጫወቱት ድርብር ሚና ያሳያል። የቀይ መስቀል ወይም ቀይ ጨረቃ እንቅስቃሴ፣ ይህ እድሜ ጠገብ ረዥም ዘመናት ያስቆጠረ ድርጅት የአደጋ እርዳታን እና ሰብአዊ እርዳታንም ያቀርባል። ይህ እርዳታ ድርጅቶች ለተቸገሩ ምላሽ በመስጠት ወሳኝ ሚና እንዳላቸው ያሳያል። በመሰረቱ የእርዳታ ድርጅቶች የተለያዩ ተግዳሮቶችን ለመፍታት ፍትሐዊ እና ቀጣይነት ላለው ዓለም አቀፋዊ ተጽዕኖ ለማሳደግ እንደ አንድ ወሳኝ አጋሮች ይታያሉ። የእርዳታ ድርጅቶች ምን ጉዳት ያመጣሉ? አንዳንድ የኢኮኖሚ ባለሙያዎች እንደሚሉት እርዳታ ወደ ልማት አያመራም፣ ይልቁንም ሙስና፣ ጥገኝነትን፣ የውጭ ንግድ ውስነትና ችግሮችን ይፈጥራል በማለት ይከራከራሉ። ይህም በአብዛኞቹ የአፍሪካ አገሮችና በሌሎችም የዓለም ድሃ ሀገሮች ኢኮኖሚ እድገትና እድገት ላይ አሉታዊ ተጽዕኖ ያሳድራል ስለዚህ በአፍሪካ ያለው የውጭ እርዳታ ሙሰኛን ከማብዛት ውጭ ውጤታማ አልሆነም። ውጤታማ ያልሆኑ መንግስታትን እንደሚያበረታቱና ኢኮኖሚ ኢንቨስትመንት እድገትና ዲሞክራሲን እንደሚያደናቅፍ፣ የህግ የበላይነት የበላይነት ተፈጻሚነትን እንዳይሆን እንዲሁም ያልተረጋጋ የኢኮኖሚ ፖሊሲዎችን እንደማያበረታታ ይታመናል። በተጨማሪም እርዳታ በአግባቡ ካልተያዘ ወደ ሙስና እና ከፍተኛ እኩልነት የሚያመራ ከሆነ ሁኔታው ሊባባስ ይችላል። እርዳታ አሉታዊ ጎንዮሽ ጉዳቶች ለተቀባዩ ገንዘብ ያልተመጣጠነ አድናቆት፣ ሙስና በመጨመርና እንደ አስፈላጊነቱ ኢኮኖሚያዊና ኢ ኢኮኖሚያዊ ችግሮችን ያሉ አሉታዊ ፖለቲካ ተጽዕኖዎችን ሊያካትት ይችላል። ሌላው የባህል መበረዝን የራስ ወግ ማንነትና ሌላው የባህል መበረዝ የራስ ወግን ማንነትና ባህልን እስከ ማሳጠስ ይደርሳል። አንዳንድ ባለሙያዎች እንደሚሉት የእርዳታ ድርጅቶች ለእርዳታ ሲመጡ የራሳቸውን ባህል ይዘው ይመጣሉ። ስለዚህ የራሳቸውን ባህል ወደ መጡበት ማህበረሰብ ቀስ በቀስ ያለማምዳሉ። ይሄ ቀስ በቀስ እንደ ማህበረሰብ ባህል፣ ወግ፣ ስርዓት፣ ቋንቋ በሂደት እንዲከስም ያደርጋል። ስለዚህ የአንዳንድ ማህበረሰቦች የባህል ስርዓትን መጥፋት አደጋ ተደቅኖበታል። በሌላ በኩል አንዳንድ የእርዳታ ድርጅቶች ለመጡበት ሀገር የፖለቲካ ስራ እንደሚሰሩ እና መረጃም እንደሚያቀብሉ ብዙ የፖለቲካ ሰዎች እና የማህበረሰብ ሳይንስ ባለሙያዎች ያስጠነቅቃሉ ወይም ይናገራሉ። ይህንን የዩቱብ ቻናል ይህን የዩቱብ ቻናል መከታተል መረጃ ብቻ ሳይሆን ትምህርትም መዝናኛም ቁም ነገርም ትቀስሙበት አላችሁ። ቤተሰብ በመሆን አብረን እንዝለቅ። ውድ ተመልካዮቻችን አብራችሁን ስለነበራችሁ ከልብ አመሰግናለሁ። ስላዳመጣችሁኝ፣ ስለምታዳመጡኝ ስለምታንበረዘቱኝም ከወዲሁ አመሰግናለሁ። መልካም ቆይታ